የአየር ኃይል ዘጠናኛ ዓመት ክብረ በዓሉን አስመልክቶ ሲካሄድ የቆየው የስፖርት ፌስቲቫል ፍጻሜውን አግኝቷል። የኢትዮጵያ አየር ኃይል የነፃነትና የአንድነት ምልክት በሚል መሪ ቃል ለዘጠናኛ ጊዜ የሚከበረውን የኢፌድሪ አየር ኃይል ቀን አስመልክቶ ከኅዳር 2 ቀን 2018 ዓ ም ጀምሮ በአየር ኃይል አራር ሜዳ ስታዲየም ሲካሄድ የነበረው የስፖርት ፌስቲቫል ተጠናቋል። በስፖርት ፌስቲቫሉ ማጠቃለያ ስነ ስርዓት የተገኙት የዕለቱ የክብር እንግዳ የአየር ኃይል ምክትል አዛዥ ላየር ሎጂስቲክ ሜጀር ጀነራል ነገር አለ ሊሊሳ የኢፌድሪ አየር ኃይል ላለፉት ዘጠና ዓመታት የኢትዮጵያ ሉዓላዊነትና አንድነት በጥብቅ ዲሲፕሊንና በታላቅ ተጋድሎ ማስጠበቅ የቻለ ታላቅ ተቋም መሆኑን ገልጸው ውድድሩ የሰራዊቱን አንድነት የሚያጠናክር ነው ብለዋል። ይሄ ውድድር ለሰራዊታችን ውስጣዊ አንድነት ግንኙነቱን በአግባቡ እንዲያጠናክር ቅድም ሲጠቀስ እንደነበረው በተለያየ ሚዲያዎችም አየር ኃይል የሀገርን ሉዓላዊነት ከማስከበር ጎን ለጎን በርካታ አትሌቶችን በርካታ ስፖርት ባለሙያዎችን ያፈራ ታላቅ ተቋም ነው። ስለዚህ የሚቀጥሉትን በዓላትን ለማክበር ሁሉም የአየር ኃይል ማህበረሰብ በተቀመጠው ተልዕኳችን ጎን ለጎን የምንሰራቸው ስራዎች እንዳሉ ሆኖ ለዝግጁነት የምናደርጋቸው ስራዎች እንዳሉ ሆኖ ለበዓል ዝግጅት አካባቢያችንን በማስዋብ የአውሮፕላኖች ቻችን ሬድነስ በማረጋገጥ ለኤርሾ በሚዘጋጀው ዝግጅት ላይ የድርሻችሁን የበኩላችሁን እንድታበረክቱ አደራ ይላለሁ። በስፖርት ፌስቲቫሉ መዝጊያ ላይ በተከናወነ የወንዶች የእግር ኳስ ጨዋታ የአየር ኃይል ጥበቃ ክፍለ ጦር የአየር ኃይል ስታፍን ሁለት ለአንድ በማሸነፍ የዋንጫ አስሸላሚ ሲሆን ከጨዋታው በኋላ የፍጻሜ ተጋጣሚዎቹና አሰልጣኞችም ስፖርት ያውድድሩ የተቋሙን ምርጥ ስፖርተኞችን ለማግኘት ያስቻለ እንደነበር ተናግረዋል። ዘንድሮ ዋንጫው ሦስተኛ ጊዜ ነን፣ የሶስት ጊዜ ሻምፒዮን ባለቤት ነን። በጣም ደስ ብሎናል። የእኔ ቡድንም በጣም ወጣት ቡድን ነው። በተደጋጋሚ ዋንጫ ያነሳ ለቀጣይ ራሱ ለሚቀጥሎ ሌላ የተለያየ እንትን ውስጥ ወጣት ከዚህ ተመልምሎ ክለብ እሚባል የተለያዩ ወጣት ሞራል ያለ ወጣቶች ስላሉ እኛ በተደጋጋሚ ዋንጫ ለማንሳት ልምድ አለን ማለት ነው። ስፖርቱ በጣም አሪፍ ነበረ። የኢትዮጵያ አየር ኃይል ዘጠናኛ ዓመት ክብረ በዓል መሰረት በማድረግ ነው ያከበር ነው። በእኛ እንቅስቃሴ ጥሩ ነበርን። ኳስ ደግሞ ያው መሸነፍም ማሸነፍም አለ። ስለዚህ በዛሬው ጨዋታ ጥሩ የተሻለ ሜዳ ላይ የነበረው ቲም አሸንፎ ወጥቷል። እኛም ያው እንግዲህ ሁለተኛ ይዘን የጨረስ ነው። በዚሁ በስፖርታዊ ፌስቲቫሉ የምክትል አዛዥ ላየር ሎጂስቲክ በርካታ ዋንጫዎችን በመሰብሰብ የዘጠናኛው ዓመት የአየር ኃይል ቀን የአሸናፊዎች አሸናፊ በመሆን አጠናቋል። የኢትዮጵያ ሴቶች ፕሪምየር ሊግ ዘጠነኛ ሳምንቱን ዛሬ በሁለት ጨዋታዎች ሲጀምር ሐዋሳ ከተማና ድሬዳዋ ከተማ አሸንፈዋል። አስቀድሞ ጠዋት አራት ሰዓት ላይ በደረገው ጨዋታ ሐዋሳ ከተማ ሲዳማ ቡናን አራት ለአንድ በሆነ ሰፊ ውጤት አሸንፈዋል። ቅድስት ቴቃ፣ ታሪኳ ጴጥሮስ፣ የምስራች ላቀውና መሰሉ አበራ ለሐዋሳ ከተማ ያሸናፊነት ግቦቹን ሲያስቆጥሩ የሲዳማ ቡናን የማዘዘኛ ግብ ቢታንያ አሰርፉ አስቆጥራለች። ከውጤቱ በኋላ ሁለተኛ ደረጃ ላይ የሚገኘው ሐዋሳ ከተማ ነጥቡን 21 በማድረስ ከመሪው ኢትዮ ኤሌክትሪክ ጋር ያለውን የነጥብ ልዩነት ወደ ሶስት ሲያጠብ ሲዳማ ቡና በዚህ ነጥብ በነበረበት ጽነኛ ደረጃ ላይ ተቀምጧል። ከሰዓት በኋላ በደረገው የዛሬ ላኛው ጨዋታ ድሬድዋ ከተማ በፊርማ የከበደና ስርካዲስ ጉታ ግቦች ይርጋ ጨፌ ቡናን ሁለት ለአንድ በማሸነፍ ደረጃውን ወደ ሰባተኛ ከፍ አድርጓል። በሊጉ ነገ በሚደረገው ጠባቂ ጨዋታ መሪው ኢትዮ ኤሌክትሪክ ከአርባ ምንጭ ከተማ ጋር ቀን ሰባት ሰዓት ላይ ሲጫወት አስቀድሞ ልደታ ክፍለ ከተማና ሸገር ከተማ ጠዋት አራት ሰዓት ላይ ይገናኛሉ። በሌላ በኩል የኢትዮጵያ ከፍተኛ ሊግ የአምስተኛ ሳምንት ጨዋታዎች በሐዋሳና ጅማ ከተሞች በተደረጉ ሁለት መርሃ ግብሮች ዛሬ ተጀምረዋል። ከምድብ ሀ ሐዋሳ ላይ በደረገው ጨዋታ ቡራዩ ክፍለ ከተማ ሐረር ከተማን አንድ ለዜሮ ሲያሸንፍ፣ ሊሪያ አባይን አሸናፊነቱ አንግባ አስቆጥሯል። ከምድብ ለ ጅማ ላይ በደረገው የዛሬው ጨዋታ ደብረብርሃን ከተማ ሱሉልታ ክፍለ ከተማን አንድ ለዜሮ በሆነ ተመሳሳይ ውጤት በማሸነፍ የውድድር ዓመቱ የመጀመሪያ ሶስት ነጥቡን አሳክቷል። ፍስሐ ቶማስ ነው ለደብረብርሃን ከተማ ብቸኛዋን ግብ ያስቆጠረው ከምድባ ነገ ቤንች ማጅቡና ከነብ ሻሸመኔ ከተማ ከነቀምቴ ከተማ እንዲሁም ከምድብ ለ ቢሾፍቱ ከተማ ከአዲስ ከተማ ክፍለ ከተማ እና ንፋስል ክላፍቱ ክፍለ ከተማ ከደሴ ከተማ ጋር ይጫወታሉ። በኢትዮጵያ ከፍተኛ ሊግ ምድባን ሻሸመኔ ከተማ እንዲሁም ምድብለን ሀላባ ከተማ በተመሳሳይ ስምንት ነጥቦች እየመሩ ይገኛሉ። ኢትዮጵያ የመጀመሪያውን የአፍሪካ የባህል ስፖርት ፌስቲቫል ለማሰናዳት መመረጧ ተገለጸ። ሀገሪቱ የባህል ስፖርቶች እድገት ላይ በሰራችው የላቀ ስራ ፌስቲቫሉን የማስተናገድ እድሉ እንደሰጣት ነው የኢትዮጵያ ባህል ስፖርቶች ፌዴሬሽን ያሳወቀው። ይበልጣል ሰውነት ዝዝዛ አዘጋጅቷል። የባህል ስፖርቶች የአንድን አካባቢ ባህል ትውፊትና ያልተበረዘ ማንነት ለሌላው አካባቢ ለማስተዋወቅ ጉልሚና አላቸው። የባህል ስፖርቶች ከክርስቶስ ልደት በፊት በስድስተኛውና በሰባተኛው ክፍለ ዘመን ጀምሮ በኢትዮጵያ ይዘወተሩ እንደነበር የታሪክ ድርሳናት ያመላክታሉ። በኢትዮጵያ በአጠቃላይ 294 የባህል ስፖርት አይነቶች እንዳሉም መረጃዎች ይጠቁማሉ። ከእነዚህ የባህል ስፖርቶች መካከል አስራ አንዱ ህግና ደንብ ወጥቶላቸው በአገር አቀፍና በክልል ደረጃ ውድድር እየተካሄደባቸው ነው ገና ጨዋታ ፈረስ፣ ጉግስ፣ ቀስት ኢላማ፣ ገበጣ፣ ኩርቦ፣ ትግል፣ ቡብና ሻህ በኢትዮጵያ ውድድር ከሚደረግባቸው የባህል ስፖርቶች መካከል ናቸው። እነዚህን ለዘመናዊ ስፖርት መነሻ የሆኑ ባህላዊ ስፖርቶችን ለማሳደግ ብሎም በሌሎች ሀገራት ለማስተዋወቅ በትኩረት እየተሰራ ነው ይላሉ የኢትዮጵያ ባህል ስፖርቶች ፌዴሬሽን ፕሬዚዳንት ህይወት መሐመድ። እንደ ፕሬዚዳንቷ ገለጻ ባህላዊ ስፖርቶች በትምህርት ካሪክለም ውስጥ ተካተው ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ እየተሰጡ ነው። የተማረ ሰው ያስፈልጋል። ስለዚህ ትምህርትና ስልጠናው በራሱ የሀገራችን ባህላዊ ስፖርቶች በትምህርት ካሪክለም ውስጥ ተቀርጸው ትውልድ እንዲያቀው ባህሉን፣ እሴቱን አውቁ እንዲያድግ ከማድረግ ረገድ በትምህርት ሚኒስቴር ጋር በመስራት ትምህርት ካሪክለም ውስጥ ባህል ስፖርቶቻችን ተካተው ከአንደኛ ደረጃ እስከ ዩኒቨርሲቲ ድረስ በዩኒቨርሲቲዎች ደግሞ የስፖርት ሳይንስ ዲፓርትመንት ላይ ትምህርቱ በክሬት ሳውር ይሰጣል ማለት ነው። ከሱ ጎን ለጎን ደግሞ ታዳጊ ፕሮጀክት ስልጠናዎችን እዚሁ በትምህርት ቤት ላይ ተማሪዎች ከትምህርት ሰዓት ውጪ ደግሞ በፕሮጀክት ስልጠናዎች ባህል ስፖርቱም ተካተው እንዲሰሩ በተወሰኑ ክልሎች ላይ ተጀምረዋል፣ ከተማ አዲስ አበባ ከተማ አስተዳደርን ጨምሮ ማለት ነው። ከጊዜ ወደ ጊዜ ጥናት እየተደረገ አዳዲስ ስፖርቶችም እየተካተቱ እንደሆነ አክለው ገልጸዋል። አሁን አስራ ሁለተኛው የአፋር ኮኢሶ ጨዋታ ጥናቱ አልቋል በማስተዋወቅ ሂደት ላይ ነው ያለነው። ቀጣይ ላይ ወደ ውድድር የሚገባ ይሆናል ማለት ነው። በዚህ አመት ደግሞ 2018 ደግሞ በኦሮሚያ ክልል አንድ ባህላዊ ስፖርት ጥናት የምናደርግ ይሆናል ማለት ነው። ፕሬዚዳንት ህይወት መሐመድ የኢትዮጵያ ባህል ስፖርቶች ፌዴሬሽን በመላው የኢትዮጵያ ጨዋታዎችና በሁለተኛው የወጣቶች ኦሎምፒክ ለመጀመሪያ ጊዜ ተሳታፊ እንደሆነ ማስታውሷል። በ2028 የሎስ አንጀለስ ኦሎምፒክ ኢትዮጵያን በቀስት ስፖርት ለማሳተፍ በማለም በአመት በበርካታ ውድድሮች ላይ እየተሳተፉ እንደሆነ ነው ያመላከቱት። ከዚህ ባሻገር ኢትዮጵያ በአጭር ጊዜ ውስጥ የአፍሪካ የባህል ስፖርቶች ውድድርና ጨዋታዎች ኮንፌዴሬሽን ምክትል ፕሬዚዳንቱና መመረጧን ያነሱት ፕሬዚዳንቷ ይህም በርካታ እድሎችን ይዞላት እንደመጣ አስገንዝበዋል። ሀገሪቱ በሚቀጥለው ዓመት ታህሳስ ወር ላይ የሚካሄደውን የመጀመሪያውን የአፍሪካ የባህል ስፖርት ፌስቲቫል ታስተናግዳለች ብለዋል። በአጭር ጊዜ ውስጥ የኮንፌዴሬሽኑ ጋር በመጻጻፍ ነው እንትን ያልነው፣ ማሟላት የሚገቡልን ዶክመንቶች አሟላን። ስለዚህ በቅርቡ ተቀባይነት በማግኘት አፕሮቫል ላኩልን። እንዲሁም የእውቅና ፕሮግራም ነበር ዚምባብዌ ላይ። ስለዚህ በዛ እውቅና ፕሮግራም ላይ የሰራናቸውን ስራዎች ሁሉ እስካሁን እንደ ፌዴሬሽን የተሰሩትን ስራዎች ሁሉ ሪፖርት አቅርበናል። ሌሎችም በዛ ልክ ማለት ነው ሌሎችም አቅርበዋል። ስለዚህ በጣም የነበረው ነገር በጣም ቆንጆ ነበር። ምንም እንኳን እኛ በአፍሪካ ባለመሆን ብንዘገይም እንደ ሀገር ግን በርካታ ባህል ላይ በርካታ ስራዎች ተሰርተዋል። ስለዚህ በነበረው ምርጫ እንግዲህ የኮንፌዴሬሽኑ ምክትል ፕሬዚዳንት ሁኚ ተመርጫለው ማለት ነው። ከየካቲት 14 እስከ 22 በሀረሪ ክልል አስተናጋጅነት በሚካሄደው 23ኛው የባህል ስፖርቶች ውድድርና 19ኛው የባህል ስፖርቶች ፌስቲቫል ላይ ለመጀመሪያ ጊዜ የሌሎች ሀገራት የስፖርት አመራሮች በታዳሚነት እንደሚገኙም አመላክቷል። 2026 ነው ፕሮግራሙ፣ ዲሴምበር ላይ ነው የዛሬ አመት ማለት ነው እንግዲህ በጣም አጭር ጊዜ ነው ያለው። በጣም ሰፊ ስራ በጣም ጥልቅ ስራ ይጠበቅብናል። በዚሁም ጋር ደግሞ በደንብ ለመወያየት ለመነጋገር የኮንፌዴሬሽኑ አመራሮች የኛ 23ኛው ውድድርም ላይ ሀረር ላይ ይገኛሉ። ስለዚህ በዛ መልኩ ደግሞ የበለጠ ኤሞዩ ተፈራርመን በጋራ በቅንጅት ምንሰራ ነው የሚሆነው ማለት ነው። የኢትዮጵያ የባህል ስፖርቶች ፌዴሬሽን የባህል ስፖርቶች በሀገር ውስጥ እንዲዘወተሩና በውጭ ሀገራት እንዲተዋወቁ ከባለድርሻ አካላት ጋር በቅንጅት እየሰራው ነው ብሏል። ከውጭ በሳምንቱ መጨረሻ በአውሮፓ ሊጎች የተጠባቂ መርሃ ግብሮች ሲደረጉ በለንደን ደርቢ ቼልሲ ከአርሰናል የሚያደርጉ ጨዋታ ከወዲሁ በጉጉት ጠብቀዋል። በሴሪያው ሮማ ከናፖሊ፣ በቡንደስሊጋው ባይሌቨርኩሰን ከቦሩሺያ ዶርትመንድ የሚገናኙም ይሆናል። ዮሴፍ ሹምቤ በሳምንቱ መጨረሻ ከሚደረጉ የአውሮፓ ታላላቅ ሊጎች ተጠባቂ ፍልሚያዎች ሁሉ የለንደን ደርቢ ትልቁን ትኩረት አግኝቷል። ሁለቱ የለንደን ኃያላን ቼልሲና አርሰናል በአስደናቂ ወቅታዊ ብቃት ላይ ሆነው ቁልፍ ተጫዋቾቻቸውንም ከጉዳት መልስ አግኝተው ይፋለማሉ። እሁድ በስታንፎርድ ብሪጅ የሚደረገው ጨዋታም ዋጋው ከሶስት ነጥብ የዘለለ ነው። ሁለቱ ቡድኖች የሊጉ መሪና ተከታይ ሆነው መገናኘታቸውም ሌላው ፉክክሩ ላይ ግለት የሚጨምረው ጉዳይ ነው። በ23 ነጥቦች ሁለተኛ ደረጃ ላይ የተቀመጠው ባለሜዳው ቼልሲ በአውሮፓ ቻምፒዮንስ ሊግ ባርሴሎናን ሶስት ለባዶ ከረታ በኋላ የሚያደርገው ጨዋታም ይሆናል። በእርግጥ ሰማያዎቹ በውድድር ዓመቱ ከገጠሟቸው ሶስት ሽንፈቶች ውስጥ ሁለቱ በሜዳቸው እየተመዘገቡ ናቸው። በስታንፎርድ ብሪጅ በብራይተንና ሰንደርላንድ የተረተው የኢንዞ ማሬስካ ስብስብ በተጠባቂው የደርቤ ጨዋታ ምን ያስመለክታል? የሚለውም ይጠበቃል። መተማመኛቸውም አስፈሪው የአጥቂ መስመራቸው እንደሚሆን ይገመታል። ቼልሲ በውድድር ዓመቱ 23 ግቦቹን አስቆጥሯል። በዚህ ረገድ አርሰናልና ማንቸስተር ሲቲ ብቻም የተሻለ ቁጥር አላቸው። በእርግጥ መድፈኞቹ ከቼልሲ የተሻለ በማጥቃትም በመከላከልም የተዋጣለት ቡድን የገነቡ ይመስላል ይላል። አርሰናል 24 ግቦችን ከማስቆጠሩ በተጨማሪ ስድስት ግቦች ብቻ የተቆጠሩበት መሆኑም ለዚህ ማሳያ ነው። ይህንን ጨዋታ በሰሜን ለንደን ደርቢ ቶትንሃምን በአውሮፓ ሻምፒዮንስ ሊግ ደግሞ ባየር ሙኒክን ከረቱ በኋላ የሚያደርጉት መሆኑም ደግሞ ለመድፈኞቹ ተጨማሪ የሞራል ስንቅ ይሆናቸዋል። አርሰናል ወደ ምዕራብ ለንደን ተጉዞ ባደረጋቸው ያለፉት አምስት ጨዋታዎችም አልተሸነፈም። በሳምንቱ መጨረሻ በጣሊያን ሴሪያም ተጠባቂ ፈልሚያዎች ይደረጋሉ። ከነዚህ አንዱ ደግሞ ያለፈው ዓመት ሻምፒዮን ናፖሊ ከአሁኑ የሊ ከሰርጉ መሪ ሮማ ጋር የሚያደርጉት ጨዋታ ነው። የሴሪያውን ዋንጫ ለመጨረሻ ጊዜ በ201 ከፍ ያደረገው ሮማ ዘንድሮ በዣምፔሮ ጋስፔሬን እየተመራ ጥሩ ግስጋሴን እያደረገ ነው። ከናፖሊ ጋር የሚያደርገው ጨዋታ ደግሞ በእርግጥም የዋንጫ ተፋላሚ መሆኑን የሚያስመሰክርበት እንደሚሆን ይጠበቃል። ከ2018 ወዲህ ለአውሮፓ ሻምፒዮንስ ሊግ ውድድር እንኳን መብቃት ተስኖት የነበረው ሮማ ዘንድሮ ሳይጠበቅ የሴሪያው የዋንጫ ተፎካካሪ ይሆናል። በውድድር ዓመቱም ከ12 ጨዋታዎች ዘጠኙን አሸንፎ የደረጃ ሰንጠረዡ መሪነት ላይ ተቀምጧል። በስታዲዮ ኦሎምፒኮ የሚደረገውን ጨዋታም ቅጣት የተጣለባቸው ጃምፔሮ ጋስፔሪኒ የተመልካች ወንበር ላይ ተቀምጠው የሚከታተሉት ይሆናል። ሶስተኛ ደረጃ ላይ የተቀመጠው የአንቶኒዮ ኮንቴው ናፖሊም በሴሪያው አትላንታን በሻምፒዮንስ ሊጉ ቃራባግን ካሸነፈ በኋላ የሚያደርገው ጨዋታ ነው። ሁለቱ ቡድኖች በሁለት ነጥብ ልዩነት የተቀመጡ መሆናቸውም ፉክክሩን እልህ አስጨራሽ እንደሚያደርገው ይጠበቃል። እሁድ ከሚደረገው ከዚህ ተጠባቂ ጨዋታ አስቀድሞም ነገ ኤሲ ሚላን ከላዚዮ ይጫወታሉ። ሚላን ይህንን ጨዋታ ማሸነፍ

ሮማ እሁድ እስከሚጫወት ድረስ የሴሪያው መሪ ለመሆን ያስችለዋል። የማሲሚሊያኖ አሌግሪ ስብስብ በ12ኛው ሳምንት የከተማ ተቀናቃኙ ኢንተር ሚላንን መርታቱም አይዘነጋም። ከ12 ጨዋታዎች አምስቱን ያሸነፈው ላዚዮ ደግሞ ስምንተኛ ደረጃ ላይ ተቀምጦ ተጠባቂውን ፍልሚያ ያደርጋል። በኤሲ ሚላን በኩል በውድድር ዓመቱ አምስት ግቦችን ያስቆጠረው ክርስቲያን ፑሊሲች፣ በላዚዮ በኩል ደግሞ ቁልፍ የመሀል ሜዳ ተጫዋቹ ማቴዎ ጉንዶዚ የጨዋታው ማርሽ ቀያሪዎች እንደሚሆኑም ይጠበቃል። በጀርመን ቡንደስ ሊጋም ሶስተኛና አራተኛ ደረጃ ላይ የተቀመጡት ባየር ሌቨርጉሰንና ቦሩሲያ ዶርትሙንድ ይጫወታሉም። ባየር ሌቨርጉሰን ሶስተኛ ተከታታይ ድሉን ለማስመዝገብ ቦሩሲያ ዶርትሙንድ ደግሞ ከሁለት ጨዋታዎች ነጥብ መጣል በኋላ ወደ ድል ለመመለስ የሚያደርጉት ፍልሚያም ይሆናል።